ሰላም፣ ጤና፣ ፍቅር፣ በረከት ተመኘንላችሁ። ወደ ቤተሰቦቻችን በያላችሁበት የዓለም ዳርቻ ሁሉ እንደምን ቆያችሁን? አንድ አዲስ መረጃ ደርሶናል፣ ውድ ቤተሰቦቻችን። ይህ መረጃ እጅ በጣም አስደንጋጭ ሆኖ አግኝቸዋለሁኝ። ዓለም አቀፉን ማህበረሰብ ከፍተኛ የሆነ ድንጋጤ ውስጥ የጨመረ ነው። ጉዳዩ ቬትናምን የተመለከተ ቢሆንም ዓለም አቀፉ ማህበረሰብ በከፍተኛ ድንጋጤ ውስጥ ነው የወደቀው። ቪትናም ፍሪዝ አርገዋለች ባንኩን። ወደ 86 ሚሊዮን የሚሆኑ ዜጎቿን አካውንታቸው ተዘግቷል ማለት ነው። ይሄም ደግሞ በባዮሜትሪክ መታወቂያ አይዲ የተነሳ ነው። ይህም ማለት እንደዚህ ይፈጥናል ብለን ባናስብም ሁልጊዜ እለት ዕለት ከእናንተ ጋር እንገናኝ ነበረ። በዚህ ዝግጅት ማለትም በዮሐንስ ራእይ ላይ የተገለጸው የ666 የአውሬውን ቁጥር በእኛ ውስጥ ለመቅበር መጀመሪያ የሚሄዱት ያው አይዲው ላይ ነው ማለት ነው። ማይክሮቺፕ አይዲው ላይ ተቀብሮ ልክኛን እንደ እንስሳ ነው የሚቆጣጠሩን ማለት ነው። እግዚአብሔር አምላክ ለእኛ ነጻ ፈቃድ ስትሆን እንስሶች ላይ ለምሳሌ ስልጣን አለን። ከፈለግን እንስሶችን ገዛለን፣ እናረባለን ይዘናለን አሸክማቸዋለን። ማረድ ካለብን አርደን በላለን። እኛ ስልጣን እግዚአብሔር እነሱ ላይ እንደሰጠን ለእኛ ግን ነጻ ፈቃድና በራሳችን ላይ የሞሰን ስልጣን እግዚአብሔር ቢሰጠንም እነዚህ እንግዲህ ሀያላን ብለው ራሳቸውን ያስቀመጡ መንግስታት ግን የዓለምን ሕዝብ በአንድ መንግስትና በአንድ ሃይማኖት ለማድረግ የመጨረሻው ጫፍ ላይ ደርሰዋል ማለት ነው። ከፍተኛ የሆነ ድንጋጤን ፈጥሯል። ይሄ በቪየትናም ታሪክ የመንግስት ቁጥጥር እንግዲህ ከጦርነት ወደ ዲጂታል ቁጥጥር ሄዷል ማለት ነው። ቪየትናም በታሪኳ በኮሚኒስት መንግስት ቁጥጥር ስር የወደቀች ሀገር ናት። አንድ ፓርቲ ነው ሀገሪቷን የሚመራት። በጣም ከፍተኛ ድንጋጤ ፈጥሯል። ይሄ እንግዲህ መሬት ላይ ወርዶ በዚህ ፍጥነት ይሆናል ብለን እኛ አስበን አናውቅም። እኔ በግሌ በተለይ ደግሞ በዚህ ፍጥነት ያደርጉታል ብዬ አስቤ አላውቅም። እለት እለት የምንገናኝበት ጊዜያችንን የሚዋጅ ወደ ንስሓም የሚያቀርበን ፕሮግራም ብናዘጋጅም በዚህ ፍጥነት ያደርጉታል ብዬ አልገመትኩም ነበረ። ወደ 86 ሚሊዮን የሚሆኑ ሰዎች ባንካቸው ፍሪዝ ተደርጓል ማለት ነው። ይሄ መረጃ ምን ይመስላል? እጅግ በጣም አንገብጋቢ ስለሆነ ሁላችንን የሚመለከት ስለሆነ እንግዲህ ይህን መረጃ አብራችሁን እንደምትፈትሹ እምነታችን ነው። አብራችሁንም ስለምትሆኑ ከወዲሁ እናመሰግናለን። ሮማን ጽጌ ነኝ ከአክሱም ቲዩብ። ሰናይ ቆይታ ይሁንላችሁ። ይህንን መረጃ ከታላቁ መጽሐፍ ቅዱስ ትንቢት ጋር እያገናኘን ከእሱ ጋር ነው የምንሰራው ማለት ነው። ማይክሮቺፕ እና 666 ትንቢት በቪትናም የተነሳው የባዮሜትሪክ አይዲ እና የመጽሐፍ ቅዱሱን ትንቢታችንን ነው የምንገልጠው ማለት ነው። ትናንት ከትላንት በስቲያም ጭምጭምታ ነበረ፣ በቃ ዛሬ ድብልቅልቅ ወጥቷል ማለት ነው። ቬትናም በቅርብ ጊዜ በቬትናም የተጀመረው የባዮሜትሪክ አይዲ ስርዓትና የባንክ አካውንቶች መዘጋት በዓለም አቀፍ ደረጃ ከፍተኛ ትኩረትን እንዲሁም ድንጋጤን የፈጠረ ስተት ነው። በተለይ የማይክሮቺፕ ቴክኖሎጂ በሰው አካል ወይ ደግሞ በአምሮ፣ በክንድ ላይ መቀበሩ ከመጽሐፍ ቅዱስ ትንቢት ጋር በተለይ ደግሞ ከ666 የአውሬው ምልክት ጋር ተያይዞ ከፍተኛ የሆነ ውይይት አስነስቷል። እርግጥ አሁን ባዮሜትሪኩ ላይ ነው ቺፑ የተቀበረው ማለት ነው አይዲው ላይ ይህ መረጃም። ታዲያ ይህንን ጉዳይ በታሪካዊ በቴክኖሎጂያዊ፣ በመጽሐፍ ቅዱሳዊ መነጽር ነው የምናየው ማለት ነው። ወደ ቤተሰቦቻችን ከላይ እንዳልኳችሁ የዚህን ያህል ይፈጥናል ብዬኔ በግሌ አላሰብኩም ነበረ። ነገሮች በጣም እየፈጠኑ ነው። ሰሞኑንም ለንደን ላይ ከፍተኛ የሆነ ተቃውሞ መጥቶ ነበረ። ምድራንቀጥቀጥ የሆነ ተቃውሞ ነበር። ታስታውሳላችሁ። በዚሁ በባዮሜትሪክ እየተነሳ ማለት ነው እንግዲህ አሁን 2025 መስከረም በነሱ ወር ቬትናም የባዮሜትሪክ አይዲ ስርዓትን በመጠቀም ከ200 ሚሊዮን በላይ የባንክ አካውንቶችን ነው፣ እንደውም አሁን ይህን መረጃ መጀመሪያ 86 ሚሊየን ነበር የሚለው፣ አሁን 200 ሚሊዮን ደርሷል ማለት ነው። አካውንቶች ፍሪዝ እንደተደረጉ ነው እየተነገረ ያለው። ይህንን እንግዲህ ምርመራ ተግባራዊ አድርጋለች። ከነዚህ ውስጥ ወደ 86 ሚሊዮን ደግሞ ሌላ ያልተረጋገጡ አካውንቶች እንዳሉ እየተነገረ ነው። ይህ ስርዓት በፕሮጀክት 06 ስም ተጀምሯል። ይህ በ2022 በተጀመረው የተባበሩት ዲጂታል ማንነት ስርዓት ወይ ደግሞ ቪኤንኢ አይዲ ይሉታል እዚህ ላይ የተመሰረተ ነው። ይህ አይዲ ካርድ በኤን ኤፍሲ ማለት ኒር ፊልድ ኮሚኒኬሽን ቴክኖሎጂ የተገነባ ሲሆን ፊትን ለይቶ ማወቂያ ወይ ደግሞ የፊት አሻራ ማለት ነው። የአይሪስ ስካን እና በአንዳንድ ሁኔታዎች የዲኤንኤ ውህቦችን የሚያካትት ነው። ይሄ አይዲ ማለት ነው እጅግ በጣም አደገኛ የሆነ እንቅስቃሴ ነው። ዛሬ ላይ የሰው ልጆች በማንነታቸው እየተሳደዱ፣ እየተገደሉ እንዳልነበሩ እየሆኑ ባለባት አለማችን ማለት ነው ኢትዮጵያን ጨምሮ አሁን ደግሞ ጭራሽ ይህን ሁሉ ተመርምሮ የአይን አሻራ ምንም ነገር ሳይቀር የሰው ልጅ በእነሱ ቁጥጥር ስር እንዲሆን ይህን እያደረጉ ያሉት። ልክ እንደ እንስሳ በልጓም እንደተያዘ እንስሳ ነው ሊመሩን የሚፈልጉት። ይሄ በጣም ከፍተኛ ድንጋጤን ፈጥሯል። ባንኮች፣ ሕክምና ተቋማት፣ ትራንስፖርት፣ ሶሻል አገልግሎቶች ላይ ተግባራዊ ይሆናል ማለት ነው። ይህም እነሱ በሚያዙን መሰረት ነው የሚሆነው ማለት ነው። እግዚአብሔር ካልደረሰልን በጣም ከባድ ሁኔታ ውስጥ ነው ያለ ነው። በተለይ የማይክሮቺፕ ቴክኖሎጂ በሰው አካል ላይ ደግሞ አሁን በቅርቡ ይቀበራል እየተባለ ማለት ነው። በአለም አቀፍ ደረጃ ከፍተኛ ድንጋጤን ፈጥሯል። የአይዲዮ የዚህን ያህል ካነቃነቀ አለም አቀፍ የሆነ ከፍተኛ ተቃውሞ እንደሚነሳ ሰሞኑን ይጠበቃል። ያው ዞሮ ዞሮ እንግዲህ የእግዚአብሔርም ቃል ስለሆነ ሊፈጸም ግድ ነው ብለን እናምናለን። ግን ደግሞ በጸሎት መትጋት አለብን። ለምሳሌ በስዊድን፣ በአውስትራሊያ የማይክሮቺፕ ኢምፕላንት በክንድ ላይ ለባንክ ክፍያዎች ለትራንስፖርት አገልግሎቶች ተግባራዊ ሆኗል ማለት ነው። በቬትናም ውስጥ የተጀመረው ስርዓት የኤንኤፍሲ ቺፕ በካ ካርድ ውስጥ ቢሆንም ተቃዋሚዎች ይህንን በመጪው ጊዜ በሰው አካል ላይ ሊተገበር ይችላል ብለው በከፍተኛ ሁኔታ ፍርሃት ውስጥ እንዳሉ ነው እየተነገረ ያለው። በኤክስ መድረክ ላይ ራሱ የተነሱ ውይይቶች ይህ የኒው ወርልድ ኦርደር ኤን ደብሊው ኦ መጀመሪያ ነው በማለት ከፍተኛ የሆነ ክርክር አንስተዋል። በተለይ በቬትናም የኮሚኒስት መንግስት ቁጥጥር ስር ያለውን የማንነት ቁጥጥር አውድ በመጥቀስ ማለት ነው። እንግዲህ ይህች ሀገር ቬትናም ማለት ነው በአንድ ፓርቲ የምትመራ ናት። ነጻነት የሚባል ነገር አይታሰብም። ከዚ ሀገር በጦርነት በጣም ትታወቃለች። ወደ 58ሺህ የአሜሪካ ወታደሮች ራሱ አልቋል። የራሷ ዜጎች ወደ ሶስት ሚሊዮን በ20 ዓመት ውስጥ ህዝብ በጦርነት ያለቀባት ሀገር ናትና። ና ከእንግዲህ ከእግዚአብሔር ቃል ጋር ስናገናኘው ይህንን ይነሱን አካሄድ የ666 ትንቢት የመጽሐፍ ቅዱሱን አገላለጽ በመጽሐፍ ቅዱስ የራእይ መጽሐፍ ራእይ 13 16 18 የአውሬው ምልክት ወይ ደግሞ 666 ቁጥር ተጠቅሷል። በቀኝ እጃቸው ወይ በግንባራቸው ላይ ምልክት እንዲቀበሉ ሁሉንም ታናናሽና ታላላቅ ባለጠጎች በቀኝ እጃቸውም ወይም በግንባራቸው ላይ ምልክት እንዲቀበሉ ሁሉ ትናንሽና ታላላቅ ባለጠጎችና ድሆች ነፃዎችና ባሪያዎችን ያስገድዳል። ያ ምልክት ወይ ደግሞ የአውሬው ስም ወይም የስሙ ቁጥር ያለው ሰው እንጂ ማንም መግዛት መሸጥ እንዳይችል። እዚህ ጥበብ አለ። ግንዛቤ ያለው የአውሬው ቁጥር የቁጥር የሰው ቁጥር ነውና ቁጥሩም 666 ነው ይላል። ቃል በቃል ነው እንግዲህ ታላቁ መጽሐፍ ቅዱስ በዮሐንስ ራእይ ላይ ያስቀምጠው የትንቢት ታዲያ በተለያዩ ክርስቲያኖች እንዲሁም ታድሶንም በሚሉ ሰዎች ተመራማሪዎች በተለያዩ መንገዶች ተተርጉሟል። አንዳንዶች ይህንን እንደ ምሳሌያዊ ቁጥር ይመለከቱታል፣ ሌሎች ደግሞ እንደተጨባጭ ምልክት ወይ ደግሞ እንደ ቴክኖሎጂ የሚቆጥሩትም አሉ። በነገራችን ላይ ስ ማርማሪ በቀደም ለታም ሲናገሩ ነበረ፣ ይሄ ቴክኖሎጂ ነው። ዋው፣ ግማሽ ሮቦት ነኝ ግማሽ ሰው ነኝ እያሉ ሁሉ ፈን የሚያደርጉ እንዳሉ እሳቸው ግን ተያይዘን ወደ ገሃነም ነው የምንወርደው በዚህ ጉዳይ ብለው የእግዚአብሔርን ቃል ሲሰብኩ እነበረ ቢሾፕ መርማሪ ካወቃቸዋቸው በጣም ታዋቂ ገናና መጽሐፍ ቅዱስ የሚሰብኩ ሰው ናቸው። ምንም እንኳን እምነታቸው ከኛ ጋር ከኦርቶዶክሳውያን ጋር አይመሳሰልም፣ ግን ደግሞ መጽሐፍ ቅዱስን የተመረኮዘ በተለይ የጨለማውን ዓለም በከፍተኛ ሁኔታ የሚቃወሙ እየተዋጉ ያሉ ሰው ናቸው። እንዲሁም የግድያ ሙከራ ተደርጎባቸዋል። አንድ ጊዜ ታስታውሳላችሁ፣ በስብከት ላይ እያሉ ከሞት ነበረ የተረፉት ማለት ነው። እሳቸውም ይህንን ጉዳይ አንስተው በቀደምነታ ስጋታቸውን ፍርሃታቸውን እግዚአብሔር ቃለም እየተፈጸመ እንደሆነ ግን ደግሞ ቴክኖሎጂ ነው ብላችሁ የምትራቀቁ ሰዎች ተያይዘን ወደ ኦል እንወርዳለን ብለው ሲናገሩ ነበረ። በተለይ ደግሞ የማይክሮቺፕ ቴክኖሎጂን መጠቀም በአእምሮ ወይ ደግሞ በክንድ ላይ መቀበሩ ከዚህ ትንቢት ጋር ተያይዞ በርካቶችን ሲያነታርቅ ቆይቷል። አሁን ግን ይኸው እውን እየሆነ ነው። በቪየትናም የተጀመረውም የባዮሜትሪክ አይዲ ስርዓት በተለይ በኮሚኒስት መንግስት ቁጥጥር ስር ይህንን ምልክት እንደሚያመለክት እና ደግሞ በጣም ሰው በማስ ኮንዲሽን እያደረጓቸው እንደሆነ በጅምላ እነሱን ለማሰቃየት የተደረገ እርምጃ እንደሆነ እየተነገረ ነው። በኤክስ መድረኮች ላይም ከፍተኛ የሆነ መነጋገሪያ ሆኗል። ለምሳሌ ተጠቃሚዎች ምንድነው ያሉት? አካውንቶቻችን በሙሉ የኛ አይደሉም ከዚህ በኋላ የለፋ ነውም ተስፋችንንም ነው አብረው እያጨለሙ ያሉት ብለው ተናግረዋል። የአውሬው ምልክትም በቬትናም ይጀምራል እንዲሁም አሁንም ተጀምረዋል ብለው እየተናገሩ ነው ያሉት ማለት ነው እንግዲህ እዚህ ሁሉ ሚሊየን ህዝብ አካውንት ፍሪዝ ማድረግ ማለት እንግዲህ ለናንተ መገመት አይከብዳችሁም። በተጨማሪም የባንክ አካውንቶች መዘጋቱ የባዮሜትሪክ አይዲ መግባት ከመንግስትና ይሄ መሸጥ የማይችሉበት ትንቢት ጋር እያያዛል። መሸጥና መለወጥ አይችሉም የአውሬውን ቁጥር ያልተቀበሉ ይላል ታላቁ መጽሐፍ ቅዱሳችን። ስለዚህ በቪየትናምም ከዚህ በኋላ የሚከሰተው ይሄ ነው። በቪየትናም ውስጥ በጣም ከፍተኛ የሆነ የሰው ቁጥር አካውንት ጠቅላላ በሚባል ደረጃ ፍሪዝ ተደርጓል። ይህም ዜጎች ባዮሜትሪክ አይዲ የባንክ አገልግሎት መጠቀም እንዳይችሉ አድርጓል። ይህም በዓለም አቀፍ ደረጃ ከተባበሩት መንግስታት ዲጂታል ማንነት መመሪያዎችና ከባንክ የዓለም አቀፍ ባንኮች ማለት ነው፣ ቢአይኤስ የዲጂታል ምንዛሬ ፕሮግራሞች ጋር የተገናኘ ነው ተብሏል። ቬትናም እንደሚታወቀው ከ1975 የቬትናም ጦርነት መጠናቀቅ በኋላ በኮሚኒስት ፓርቲ ቁጥጥር ስር የወደቀች ሀገር ናት። የጦርነትም ሶስት ሚሊዮን ዜጎቿን እንዲሁም ከላይ እንዳልኳቸው 58 ሺህ የአሜሪካን ወታደሮችን የቀጠፈ ነው። ይህም በዓለም አቀፍ ደረጃ የኮሚኒስት እንቅስቃሴን አጠናክሯል ማለት ነው። የቬትናም መንግስት ከዚህ በኋላ በኢኮኖሚ በፖለቲካ ቁጥጥር ላይ ከፍተኛ የሆነ ቁጥጥር ነው የሚያደርግባቸው ማለት ነው። በተለይ ደግሞ በ1986 በተጀመረው ዶይ ሞይ ሪቮሉሽን ፖሊሲ በኩል ማለት ነው። ነገር ግን የዲጂታል ማንነት ስርዓት መግባቱ በተለይ በ101 ሚሊዮን ህዝብ ላይ የማንነት ቁጥጥር አጠናክሯል። በኤክስ ላይ ተቃዋሚዎች ይህ የኮሚኒስት መንግስት የተሟላ ቁጥጥር ቅር ሊያደርግ ነው የበለጠ በማለት እየተከራከሩ ነው። ይህም ከታሪክ አንጻር ከጦርነቱ በኋላ ያለውን የቁጥጥር ታሪክ እንዲያስታውስ አድርጎታል ማለት ነው። የባዮሜትሪክ አይዲ ስርዓት በተለይ ደግሞ በገጠር አካባቢዎች በዝቅተኛ ገቢ ባላቸው ማህበረሰቦች ላይ ከፍተኛ የሆነ ተጽዕኖ አሳድሯል። ምክንያቱም ብዙዎች የቴክኖሎጂ መዳረሻ ወይ ደግሞ የማንነት ማረጋገጫ መሳሪያ የላቸውም። በተለይ ደግሞ በኮሚኒስት ቁጥጥር ስር ያለውን የማንነት ቁጥጥር ስጋት ላይ ጥሎታል። ይህም ከ666 ትንቢት ጋር ተያይዞ ህዝቡ በከፍተኛ ሁኔታ ፍርሃት ውስጥ እንዳለ ነው እየተነገረ ያለው የማይክሮቺፕ ቴክኖሎጂ እና የባዮሜትሪክ አይዲ ስርዓት በአለም አቀፍ ደረጃ ከፍተኛ ስጋትን የፈጠረው በአውሮፓ ህብረት በቻይና በአውስትራሊያ ተመሳሳይ ስርዓቶች ተግባራዊ ሆነዋል ይህም በተባበሩት መንግስታት ዲጂታል ማንነት መመሪያዎች እና በቢአይኤስ የዲጂታል ምንዛሬ ፕሮግራሞች የተደገፈ ነው ካሽለስ አለምን ነው እነሱ ማስተዋወቅ የሚፈልጉት በኤክስ ላይም ተቃዋሚዎች ይህንን እንደ የኒውወር ወርልድ ኦርደር አካል አድርገው እየተናገሩ ነው። ይህም በአለም አቀፍ ደረጃ የተባበረ የማንነት ቁጥጥር ስርዓት እንደሆነ ይናገራሉ። እያንዳንዱ ሰው በእነሱ ቁጥጥር ስር ነው። መግዛት፣ መሸጥ ቢፈልግ በእነሱ ፈቃድ ነው የሚሆነው ማለት ነው። የሰውን ነጻ ፈቃድ ነው እየነጠቁ ያሉት ማለት ነው። ሰዎች በጣም ፈርተዋል። ምንም አይነት ነገር በራሳችን ነጻ ፈቃድ የምናደርገው ነገር አይኖርም። የልጆች የትምህርት ቤት ክፍያ ሊሆን ይችላል፣ ህክምና ሊሆን ይችላል፣ ወይም ደግሞ ሌግዘሪ ኑሮ ለመኖር የራሳችንን ገንዘብ መጠቀም አይደለም የምንበላው ነገር ሁሉ በእነሱ ቁጥጥር ስር ነው የሚሆነው ማለት ነው። አለምን መቆጣጠር ከፈለግ ምግብን ተቆጣጠር እንዳለው ማለት ነው ኬሲንጀር። በተለይ ደግሞ አሁን በቬትናም የተነሳ የባንክ አካውንት መዘጋት፣ ፍሬዝ መደረግና የባዮሜትሪክ አይዲ መግባቱ በአለም አቀፍ ሚዲያዎች በከፍተኛ ሁኔታ እየተዘገበ ነው። ለምሳሌ የቢቢሲ እና ኒውዮርክ ታይምስ ይህንን እንደ ዲጂታል ቁጥጥር የመጀመሪያው ገጽ ሲሉ ገልጸውታል። በተለይ ደግሞ በፍራድ መካከልና በገንዘብ ማጭበርበር ላይ ያተኮረ ነው ብለዋል። ነገር ግን ተቃዋሚዎች የግለሰቦችን ነጻነት የሚገድብ የመጽሐፍ ቅዱስን ትንቢት ደግሞ ያሟላ ነው ሲሉ ተከራክረዋል። በተለይ በኮሚኒስት መንግስት ቁጥጥር ስር ያለውን የማንነት ቁጥጥር ስጋት ከ666 ቁጥር ጋር ተያይዞ ከፍተኛ የሆነ ውዝግብ ተነስቷል፣ ማለት ነው። በመጽሐፍ ቅዱስ ትንቢትና በቬትናም ደግሞ የተጀመረው የባዮሜትሪክ አይዲ ስርዓት መካከል ያለው ግንኙነት በአለም አቀፍ ደረጃ መላው አለም በሚባል ደረጃ ውዝግብ ውዝግብና ድንጋጤ ፈጥሯል። የማይክሮቺፕ ቴክኖሎጂ በሰው አካል ላይ መቀበሩና የባንክ አካውንቶች መዘጋት ከአውሬው ምልክት ጋር ተያይዞ እየተነሳ ነው። በተለይ በኮሚኒስት መንግስት ቁጥጥር ስር ያለውን የማንነት ቁጥጥር ስጋት አጠናክሯል። በቪትናም የተነሳውም የ86 ሚሊዮን አካውንቶች መዘጋትና የባዮሜትሪክ አይዲ መግባቱ በአለም አቀፍ ደረጃ ከተባበሩት መንግስታትና የቢአይኤስ መመሪያዎች ጋር ይገናኛል። ነገር ግን በተቃዋሚዎች እንደ ኒው ወርል ኦርደርና የ666 ትንቢት መገለጫ ተደርጎ ከፍተኛ የሆነ ሰጣ ገባ ተነስ ተነስተዋል ማለት ነው። ስለዚህ እነሱ እንደሚሉት ለዜጎች ደህንነት ነው እያሉ ማስተባበያ እየሰጡ ነው። የባዮሜትሪክ ውሂብ በአጠቃቀም በጥንቃቄ መከታተል፣ የግላዊ መብቶችን መጠበቅ፣ በአለም አቀፍ መድረኮች ላይ እንደ ኤክስ ያሉ መድረኮች ላይ መሳተፍ ሁሉም ሰው ይኖርበታል መሟገት ይኖርበታል የሚሉ ሰዎች አሉ። የመጽሐፍ ቅዱስ ትንቢት፣ የቴክኖሎጂ እድገቶች መካከል ያለው ግንኙነትን በጥንቃቄ መመርመሪያ ያስፈልጋል። በተለይ በኮሚኒስት መንግስታት ውስጥ ያለውን የማንነት ቁጥጥር ስጋት በግምት ውስጥ ማስገባት ይገባል ማለት ነው ቤተሰቦቻችን የቫዮሜትሪክ አይዲ ስርአትና የማይክሮቺፕ ቴክኖሎጂ መግባት በአለም አቀፍ ደረጃ ከፍተኛ ውዝግብን የፈጠረበት ምክንያት እያንዳንዱ አለም ላይ ያለ ሰው የተባለ ፍጡር ሁሉ በዚህ ቁጥጥር ስር እንደሚሆን ስለሚታወቅ ነው። ከመጽሐፍ ቅዱስ ትንቢት ጋር ደግሞ ተያይዞ የስርዓት በተለይ አሁን ላይ እንደሚተገበር ነው ፍንጮች እያሳዩ ያሉት ማለት ነው። ቃሉ ሊፈጸም ግድ ነው። እኛ ማድረግ ያለብን መፍራት ሳይሆን በጾም በጸሎት በንስሐ ወደ እግዚአብሔር መቅረብ ነው። ምድር እያረጀች ይመስላል በጣም ብዙ ምልክቶች እየታዩ ነው። ሰሞኑን እንግዲህ ባደጉት ሀገራትም ይሄ ነገር እየተደረገ እንደሆነ እያያችሁ ነው። ምድር ቁና ሆና ነበር በቀደም ለታ በጣም ከፍተኛ የሆነ የሰው ኃይል ነው ተቃውሞ በለንደን የታየው በእንግሊዝ ማለት ነው። ስለዚህ መላው ዓለም በሚባል ደረጃ የዚህ ነገር ተጠቃሚ ሊያደርጉን ጀምረውታል ማለት ነው። እንግዲህ ባንኮቻችንን ፍሪዝ ካደረጉት ምንድነው የምናደርገው? መብላት፣ መጠጣት፣ ሕክምና ማግኘት፣ መማር አይቻልም ማለት ነው። አንድ ቀን እንኳን ያለ ገንዘብ መኖር በማይቻልበት ዓለም ላይ ነው ያለ ነው እግዚአብሔር እንግዲህ ካረዳን ይቅር ካላለን እንዲሁም ደግሞ በሰዎች አለቀ ስንለው በእግዚአብሔር የሚጀምሩ አዲስ ቀናቶች ስላሉ እግዚአብሔር አምላክ እንዲረዳን ሁላችንም ጸሎት ማድረግ አለብን። ውድ ቤተሰቦቻችን፣ ሩቅ ነው ብለን ያሰብነው ነገር ዛሬ ላይ ከሆነ ነገ ከነጎዳ የሁላችንንም በር ማንኳኳቱ አይቀርም። ነገር ግን ደግሞ መፍራት የለብንም። እኛያዝ ነው ክርስቶስን ስለሆነ እንደዚህ አይነት ነገሮች እኛ ሊያነቁን ጊዜያችንን ሊዋጁ ነው የሚገባው ማለት ነው። ውድ ቤተሰቦቻችን፣ ማራናታ ጌታ ሆይ ቶሎና ማለት ነው ያለብ ይገኝብን አብራችሁን፣ ስለነበራችሁ እጅግ አርገ እናመሰግናለን። ስለ መረጃ ያላችሁን ሀሳብ አስተያየት ብታጋሩን ደግሞ ደስ ይለናል። በቀጣይ መረጃ እስከምንገናኝ ቸርቆዩልን